አላቁመዋል አልከው፣ ኦኬ አላቁምም፣ እንዲያውም ሰጋግጣለሁ፣ ምንም አታመጡ። ገልብጦ ይገርፍሃል። ሰገጥ የምትለውን እንድትውጠው ያደርግሃል። እንድትውጠው ከአፍን እንዳይወጣ ያደረገዋል ያደረገዋል እንዲህ አታዩም እንዴ? እና አንተ ተራውን ትተህ አሜሪካን አገር እንትና ኦማር የሱማሌዋ ኮንግረስ ውስጥ የምትሠራው በተደረገው ነገር የተደረገውን አላየህም እንዴ? ትራምፕ አባርሻለሁ ያለው ነው፣ ያለ ያለዘ ባለስልጣን አገርሽ ነው ምልክሽ፣ ዲፖርት ነው ማድረግሽ ነው ያለ። እኔ ከመሪ ጋር የሚሳፈጥ ለመጀመሪያ ጊዜ በህይወት ያየሁት በኢትዮጵያ ታሪክ አቢችውን የእግዚአብሔር ምስክሬ በኃይለኛው ሰፋጣ የተሳፈጠው ህዝቡ ዶክተር አብይን ብቻ። መለስ ዜናዊ ድራሽን ያጠፋል። እንደ አብይ ሪስፔክት አድርጎ ዲስሪስፔክት የተደረገ እንደ አብይ አላየው በኢትዮጵያ ታሪክ። ዘንጥሎ ይበላል። መለስ ዜናዊን ተናግርክ ማለት ተዘንጥለ ትበላለህ ኢትዮጵያ ላይ የነመለስ ዜናዊ መኪና አለፈ ሲባል እንኳን አራት ኪሎ ፎቶ ልትነሳ እንዲህ ግርግዳ ላይ ተለጠፈ፣ ዞረ ካየ በጥይት ትበላ ነበር። ነፃነትን ላስተምር ብሎ አቢቹ እየሞካከረ ነው። አባቴ አትድቅም፣ አባ እንዳው ለሀበሻ ነፃነት አይደለም ስርዓት ማስያዝ እንዲህ ብለ ግርግዳ ተለጥፈ እንዲህ ዞረ መኪና ብታይ በግንባር ይለቅብ ነበር። የመለስ ጠባቂዎች እንኳን አራት ኪሎ ገብተ ፎቶ ልትነሳ ጋ ወንበር መለካከት ቀረ እንጂ ምንም የቀረው ነገር የለም እኮ የአብይን ክሬዲት ብዙ ሰው ሊያየው አልቻለም። እኔ እያየው እያየው ሲሄድ ግን በጣም ለህዝቡ ነፃ የሆነ ነገር ሰጥቶ አናቱ ላይ ነው ህዝቡ የተቀመጠው። አሁን አብቹ እንደ መሪ አይደለም ይታየው እኔ ሶሻል ሚዲያ ካብቹ እኮ እኔ የምፈራው እንትኑን እናጥፋበት እያለ የሚፈራኝ እኔን እኮ ነው። ንግግሬ ድራሹን ያጠፈዋል። እኔን ነው የሚፈሩ፣ ድራሹን በንግግር አጠፈዋል። እናጥፋው ሶሻል ሚዲያውን እናዘጋበት እያለ ይጮሃል። እስቲ አታዘጋና ይለይልን። እኔን እንደፈለጋችሁ ስደቡ ልፍቀድላችሁ፣ እኔም ይፈቀድልኝ። ጨርቅን ጥለህ እንድታብድ አርጋሉ። ጨርቅን ጥለህ ኮረንቲ እንድትይዝ አርጋሉ። ዶክተር አብይ የተለጠጠ ዲሞክራሲ ብለህ ለዚህ በጭራቃ ህዝብ ሰጥተሀል ነው የኔዎቹ ታብታብ ኮፒ ሊንከር ወርደን እና አያና አመቻችቶ ምን ብሎ ምን ብሎ እንዴት እንዳሳመናቸው ማላውቅ ወርዶ ወርደው ቲክታክ ላይ መጥተን እስቲ እንነጋገርት ቲክታክ ላይ ሰቡ አለ። እስቲ ህዝቡ ችግር ካለ እንነጋገር። በስድብ በስድብ በስድብ አባረ እና ክል-ከዚህ ህዝብ ጋር ቀጥቅጠ ነው የምትገዛው። እኔ በዛ አምናለሁ።